እንግዲህ ከሰሙነ ሕማማት የመጀመሪያው ቀን ሰኞ ምን ተፈጸመ? በማክሰኞስ? በረቡዕስ? እያለን ለማየት እንሞክራለን። በመጀመሪያው በሰኞ ዕለት ከማየታችን በፊት ወደ ኋላ ሳብ ብለን የእሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት የፈጸመውን የአገልግሎት ጉዞ ከጨረሰ በኋላ አደረ። በማግስቱም ወደ ቢታንያ ወረደ ይለናል። በዚህ በማርቆስ ወንጌል ምዕራፍ 11 ከቁጥር 11 ላይ እንደምናገኘው ከቢታዊም ሲወጣ ተራበ፣ ቅጠል ያላትንም በለስ ከሩቅ አይቶ ወደ በለሲቱ ቀረበ ነው የሚለን። እንግዲህ ነገር ግን ከቅጠል በቀር አንዳች ፍሬ አላገኘባትም፣ ከአሁን ጀምሮ ማንም ከአንቺ ፍሬ አይብላ ብሎ ረገማት። ቅጠል እንግዲህ በዚህ ምክንያት ይህ ዕለት መርገመ በለስ የተፈጸመበት ስለሆነ መርገመ በለስ እንለዋለን። ማቴዎስ እና ማርቆስ ላይ ማቴዎስ ሰኞን ሲይዝ ማርቆስ ደግሞ የማክሰኞን ይዞ ይዘግብልናል። እንዴት አይጣሉም ቢሉ አባቶቻችን እንደማይጣሉ አስቀድመው አስቀምጠውልናል። ይህንንም በማቴዎስ የተከተለው የተረገመችበትን ቀን ማርቆስ ደግሞ ተነቅላ የወደቀችበትን ቀን እንደያዘ ይናገራሉ። ሌላውንም ሐተታ በተለያዩ መጽሐፍቶቻቸው ላይ ሊቃውንቱ አስቀምጠውልናል። እንግዲህ አሁን እናተኩረው መርገመ በለስ ላይ ነው። በለስ በለስ ማናት? በለስ ምንድናት? ለምንስ ተረገመች? የሚለውን እናያለን። እንግዲህ በመጀመሪያ በለስ ማለት ቤተ እስራኤልን እናገኛለን። ቤተ እስራኤል በለስ ተብላ ተጠርታለች። ለምን ቢሉ ፍሬ የተባለች ሃይማኖትን ምግባር ናት። ያ ፍሬ ደግሞ ከቤተ እስራኤል ታጥቷል፣ እና ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈለገ አላገኘም ጌታችን፣ ስለዚህ ረገማት ሃይማኖትን ምግባርን ቢያገኝባት አይረግማትም ነበር። ነገር ግን ይህን አጣባትና ረገማት ይሉናል አበው። እስራኤልን እንግዲህ ህዝበ እግዚአብሔር መባልን እንጂ ነቢይነትን፣ ካህንነትን መስዋዕት አይገኝብሽ ሲልም ረገማት እንላለን። ከዚህ በተጨማሪ በመርገሙ ምክንያት ትንቢት፣ ክህነት፣ መስዋዕት ከቤተ እስራኤል እንደጠፋ እንደታጣ እናገኛለን። ሌላኛው ደግሞ በለስ ኦሪት ናት። እንግዲህ ኦሪትን በዚህ ዓለም ሰፍና ቢያገኛት ኦሪት ነቢያትን ልሽር አልመጣሁም ልፈጽም እንጂ ብሎ ተናግሯል ጌታችን። ሕገ ኦሪት ከመፈጸም በቀር በእርሷ ድህነት እንዳላደረገባት ፍሬ በአንቺ አይሁን አላት፣ ፈጸማት እንጂ ድህነትን በእርሷ አላደረገም። በዚህ ነው። በኦሪት በተለይ በብሉይ ኪዳን ጽድቃችን እንደ መርገም ጨርቅ ሆነብን እያሉ የቀደሙት ነቢያትም ተናግሯል። ምን ጽድቅን ቢናገሩ ጽድቅ መፈጸም አልተቻላቸውም። ድህነተ ስጋ፣ ድህነተ ነፍስ ሁለቱን አጣምረው የዳምን ኀጢአት ሊያስተሰርዩ አልቻሉም። ጌታችን መድኃኒታችን ኢየሱስ ክርስቶስን እሷን አስወገደና፣ እሷን ለየና፣ እሷን ህጓን ብቻ ፈጸማት፣ አጠናቀቃት የሚለውን እናገኛለን። ስለዚህ በለስ ኦሪት ናት የምንለው ይህን ነው። ቅጠሏ ሰፍታ እንደሚኖር በለስ ሆሪትም ቅጠሏ እንደዛው እንደ ኦሪት ሁላ ሰፍታ ነበር እና ኦዲትም ረገማት የሚለውን እናገኛለን። ከዚያ በለስ ኃጢአት ናት ይሉናል። በዚህ በመጽሐፍ ጥናታችን በለስ ኃጢአት ናት እንዴት ቢሉ የበለስ ቅጠል ሰፊ እንደሆነች ሁላ በምድር ላይ ኃጢአት ሰፍታ፣ ኃጢአት በዚህ ዓለም ላይ ሰፍና ነበርና በበለሲቱ ምሳሌ አድርጎ ይህንን ተናግሯል። ሌላኛው በለስ ሲበሏት ትጣፍታለች፣ ከቆየ በኋላ ግን ትመራለች። ኃጢአትም ባህሪዋ እንደዛ ነው አድርጓት ትጣፍጣለች ከቆየች በኋላ ግን መራራና ፍዳ ተይዞ የሚያታስቀርናት እና ይህንን እናገኛለን። በለሷ ስትረገም ፈጥና መድረቋ የአዳም ምክንያት ያገኛትን ዕዳ በደል በእርሱ እንደጠፋችን ለመግለጽ የተቀመጠ ምሳሌ ነው። እንግዲህ ከዚህ ቀጥሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ቤተ መቅደስ ወደ ቤተ ጸሎት ቤተ መስዋዕት መሆኑን ቀርቶ ቤተ መስያጥ የንግድ ቦታ መሆኑን እናያለን። ያንንም ምክንያት አድርጎ ጌታችን በቤተ መቅደስ ውስጥ የነበሩትን ነጋዴያን የነበረውን ገበያ በትኖታል፣ በጅራፍም እየገረፈ አስወጥቷቸዋል። እንግዲህ እናንተ ግን የወንበዶች ዋሻ አደረጋቸዋት ቤት የጸሎት ቤት ልትባል ይገባል እንጂ እናንተ ምን አረጋቸዋት? የወንበዶች ዋሻ አደረጋቸዋት ብሎ በዚህ በማቴዎስ ወንጌል ምዕራፍ 1 ከቁጥር 13 ላይ በሰፊው እናገኘዋለን። እንግዲህ ይህ የሚያሳየው ማደሪያው ቤቱ የነበርን እኛ የአዳም ልጆች ኃጢአት ሰፍኖብን ሰፍሮብን ነበር እና ያንን ኃጢአት እያገረፈ አፍጥኖና ቻክሎ አውጥቶታልና ቤታችን ጌታችን ይህን ምሳሌ አድርገው አባቶቻችን ይህን እንዳደረገ ይናገራሉ። ከዚህም የተነሳ አንጽሆተ ቤተ መቅደስ የተፈጸመበት ቀን በተጨማሪ ይባላል። ሰኞ ዕለት እንግዲህ ከሰኞ በኋላ ቀጥታ የምናገኘው የማክሰኞን ቀን ነው። ሰኞ ባደረገው አንጽሖተ ቤተ መቅደስ ምክንያት ሹመትን፣ ስልጣንን እንዲሁም ደግሞ ማስተማርን የሰጠው ማን ነው ብለው ፈሪሳውያን አይሁድ ሊጠይቁት ፈልገው ጠይቀውታል እና የጥያቄ ቀን እየተባለ ይነሳል። ይህንን በማቴዎስ ወንጌል ምዕራፍ 1 ከቁጥር 13 ላይ እናገኛለን። ጥያቄውን እንግዲህ ከምድር ነገስታት ከሌዋውያን ካህናት ያይደለህ ትምህርት ማስተማር ተአምራት ማድረግ ገበያ መፍታት በማን ስልጣን ታደርጋለህ? ይህንን ስልጣን ማን ሰጠህ? የሚል ነበረ ጥያቄው። እንግዲህ ይሄ በማቴዎስ ወንጌል አሁን በተናገርኩት ምዕራፍ 21 ከቁጥር 23፣ በማርቆስ ምዕራፍ 11 ከቁጥር 6፣ በሉቃስ ወንጌል ምዕራፍ ከቁጥር 23፣ በማርቆስ 11 ዛው ላይ ከቁጥር 26 ላይ በሰፊ ተሰግቦ እናገኘዋለን። እንግዲህ እርሱም ሲመልስ የመለሰላቸው ጥያቄውን በጥያቄ ነበረ። ይህም ምንድ ብሎ መለሰላቸው? እኔስ እኔም አንድ ነገር እጠይቃችኋለሁ፣ እናንተን ብትነግሩኝ በማን ስልጣን እነዚህን እንዳደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበር? ከሰማይ ወይስ ከሰው? በእግዚአብሔር ፈቃድ ወይስ በሰው ፈቃድ ብሎ ጠየቃቸው። እንግዲህ ይሄ ጥያቄ ለእነሱ ከባድና ድንገተኛ ነው። ምክንያቱም ይህን ጥያቄ በሁለቱም አቅጣጫ ቢመልሱለት ፍርሃትና ጭንቀትን ይዞባቸው የመጣ ነው። እንዴት ቢሉ ከሰማይ ነው ብንል ለምን አልተቀበላችሁትም? ዮሐንስን ከምድር ነው ብንል ሕዝቡ ሁሉ ዮሐንስን እንደ አባት ያከብሩት ነበርና እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባብለው እነዚህ ሰዎች ከወዴት እንደሆነ አናውቅም ብለው መለሱለት፣ ለጌታችን እርሱም፣ እኔም በማን ስልጣን እነዚህን እንደማደርግ አልነግራችሁም አላቸው። እንግዲህ ይህን መጠየቃቸው እርሱ የሚያደርጋቸውን ሁሉ በእርሱ ስልጣን እንደሚያደርጉት ያውቁታል፣ በራሱ ስልጣን እንደሚያደርጉት እንደሚያደርገው ያውቁታል። ግን ልቡናቸው በክፋትና በጥርጥር ስለተሞላ ይህንን መልስ መልሰውለታል ማለት ነው ጥያቄውንም አንስተዋል። እንግዲህ በማቴዎስ ወንጌል ምዕራፍ 21 በምዕራፍ 25 እንዲሁም በማርቆስ ምዕራፍ 12 እና በሌሎች ምዕራፎች ላይ እንደምናገኘው ከዚህ ቀጥሎ ይህ ዕለት የምንሰይምበትን ነገር ነው የምናገኘው። ምንድነው የሚባለው? የትምህርት ቀን። ምክንያቱም ጌታችን በእነዚህ የጠቀስናቸው የወንጌል ክፍሎች ላይ በሰፊው ያስተማረበት የሰበከበት ዕለት ነበርና የትምህርት ቀን ይባላል። ትምህርት ቀንም የተባለበት ምክንያት እያሰብን እኛ ክርስቲያኖች በዕለቱ የክርስቶስን ትምህርት መጽሐፍ ቅዱስ ላይ የሚገኙ ቅዱሳን ቃላትን ቅዱሳን የሆኑ ቅዱስ የሆኑ ሀሳቦችን እያነሳን የምንማማርበት ሕማሙን እያሰብን ጸሎት ወደ አምላካችን የምናቀርብበት ወቅት መሆኑን እናሳያለን። እንግዲህ ከዚህ በመቀጠል የምንሄደው ወደ ዕለተ ረቡዕ ነው። በዕለተ ረቡዕ ከተፈጸሙት ወሳኝ ኩነቶች መካከል የምናገኘው የአይሁድን ምክር ነው። እንግዲህ ምክረ አይሁድ ይህንን ሁላ ነገር ካለፉ በኋላ ክርስቶስን ለመስቀል ተማክረዋል። ዕለቱም ፋሲካ ቂጣ በዓላቸው ቀርቦ ነበር እና ህዝቡም ይሰበሰባል። በዚህ ዕለት ብናስረው በዚህ ዕለት መከራን እንዲቀበል ብናደርገው ከሕዝቡ ጥያቄ ይመጣብናል ብለው በጽኑ ተጨንቆ ነበር። ነገር ግን ይሁዳ በመካከላቸው ነበር እና ሀሳባቸው ቀለለላቸው። አሳልፎ እንደሚሰጣቸውም ተነጋገሩ። ሀሳባቸው ጭንቀታቸው ሁላ ተወገደ፣ ምክራቸውንም አጸኑ። በዚህ ምክንያት ምክረ አይሁድ የተፈጸመበት እንለዋለን። እንግዲህ ብዙ ሕዝብም ጌታችን ትምህርትን የተማረኩ ስለነበረ ተአምራቱን የሚያደንቁ ስለነበረ እውከት እንዳይፈጠርብን ብለው ነው ዋናው ስጋታቸው የነበረው። በዚህ ምክንያት ዕለቱ ምክረ አይሁድ እንለዋለን። ሌላኛው በዚህ ዕለት የምናገኘው የመልካም ማዕዛ ቀን የማርያም እንተ ዕፍረትን ታሪክ ነው። ተያይዞም ማርያም እንተ ዕፍረት ታሪክ ጋር የምናነሳው የእንባ ቀን ተብሎ ይጠራል። እቺ ሴት በኃጢአት ወድቃ የነበረች ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ሰዓት በቤተ ስምዖን ዘለምፅ ቤት ተቀምጦ ሳለ መላ ሕይወቷን ለዝሙት አስገዝታ ትኖር የነበረች ማርያም እንተ ዕፍረት ባለሽቷ ማርያም እንግዲህ ተነስታ በእግሩ ላይ ወድቃ እንባዋን አፍስሳ እግሩን በእንባ ያጠበችበት የአልባስጥሮስ ዕቃም ያለውን ሽቶ በእግሩ ላይ ያፈሰሰችበት ስለሆነ የመልካም ማዕዛ ቀን ተብሎ ይጠራል። የሚያስተምረንም ምን ኃጢአታችን ቢከፋ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ወድቀን ራሳችንን ለንስሐ ሰተን በእንባ የምንጸልየው ጸሎት፣ በፍጹም ፍቅር የምናደርገውን መባ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚቀበልልን፣ ኃጢአታችንንም እንደሚያስተሰርይልን የምናስብበት ምህረቱን፣ ቸርነቱን፣ ፍቅሩን የምናይበት ቀን ነው። እንዲሁም ሆኖ ደግሞ ክፉዎች አይሁድ ተማክረው እንደሰቀሉት ምክራቸውን ያጸኑበት እንደሆነ የምናስብበት ቀን ነው።